ሰላም ሰላም ውድ የቻናሌ ቤተሰቦች፣ ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም ውድ የቻናሌ ቤተሰቦች በባለፈው ክላሳችን አማረኛ እንዴት ፊደላትን ድምጻቸውን ይዘን ቅርጻቸውን ለመለየት ያስቸግረናል ብላችሁ ያላችሁ የተማሪዎች ይሆናል ብዬ ያዘጋጀሁትን ቪዲዮ ክፍል አንድን አይተናል። በዛሬው ደግሞ ክፍል ሁለትን የምናይ ይሆናል። ድምፃቸውንና እንዲሁም ቅርጻቸውን የምናይ ይሆናል። እናንተ እየጻፋችሁ ተከታተሉኝ። ቀጥታ ወደ ፊደሎቹ ይሄዳለው። እቺ ዣ ዣ እቺ ደ ደ። ዳ እቺ ጄ እቺ ገ ገ እቺ እች እቺ እቺ በከንፈር ነው የምትነበብ። እነዚህ የመጀመሪያ ላይ ያሉ ፊደላት ማለት ነው። ሁለተኛ ላይ ደግሞ ከመጀመሪያዎች ላይ ሁለተኛን ለማድረግ ቅጥል ቅጥል እየጨመርንባቸው ከጎናቸው ስንሄድ ሁለተኛ ፊደል ይሆናሉ።

ኡ ኦ ሌላ ደግሞ ከመጀመሪያ ፊደላት ላይ ሶስተኛ ለማድረግ ከጎን ከጎናቸው ግራቸው ላይ ግራቸውን ሸፈፍ ሸፈፍ እናደርጋለን፣ በቀይ በኩል ማለት ነው። እያንዳንዳቸው ስናያቸው፣ እቺ ዢ፣ እቺ ዲ፣ እቺ ጂ፣ እቺ ጊ ጊ፣ እቺ ጢ፣ እቺ ጪ ጪ፣ እቺ ጲ ይህ ፊደል በከንፈራችን ከንፈራችንን አንድ ላይ እያነካካ ነው እናነባል ማለት ነው። ዲ፣ ጂ፣ ጊ፣ ጪ። ሌላ ደግሞ አራተኛ ላይ ያሉ ፊደላትን ለማንበብ እና ቅርጻቸውን ለመለየት የመጀመሪያ ፊደላችን ትጽፉና አራተኛ ለማድረግ እግራቸውን አንድ እግራቸውን ጥር ጥር እያደረጋችሁ በቀይ በኩል ማለት ነው በቀይ በኩል ማለቴ በግራ በኩል ሶሪ በግራ በኩል እግራቸውን ጥርጥር እያደረጋችሁ ትጽፏቸው አላችሁ ማለት ነው። ከመጀመሪያ ይህም የሆነው ባለሁለት እግር ከሆኑ ነው። ባለሁለት እግር የሚባሉ በሁለት እግራቸው መጀመሪያ ላይ እንደምታያቸው በሁለት እግር የቆሙ ናቸው። እስከዚህ ያሉት ዥ፣ ደ፣ ጀ እነዚህ ባለሁለት እግር ናቸው። ከዛ ጠ፣ ጨ እነዚህ ባለ ሶስት እግር ናቸው። ባለ ሁለት እግር ናት ማለት ነው። ይች ደግሞ ግን የምታዩት ባለ አንድ እግር ውስጥ ትመደባለች። ይህ የሚጠቅማቸው አራተኛ ላይ ያሉ ፊደላትን የመጀመሪያ እግራቸውን እያሳጠራችሁ ለመጽሐፍ ነው። አራተኛ ፊደል ይሆናሉ። ባለ አንድ እግር ከሆነች ደግሞ እዚህ ላይ እንደምታዩት ወደ ግራ የዞረች ናት ማለት ነው። ባለ ሶስት እግር ከሆኑም ተመሳሳይ በግራ በኩል እግራቸው ሁለቱ አጣራ ነው የሚሆነው። ባለ ሁለት ከሆኑ የመጀመሪያ እገራቸው አጠራን ማለት ነው። እነዚህ አራተኛ ፊደላትን የምትለዩበትና የምጽፉበት ሲስተም ነው ማለት ነው። እያንዳንዳቸው ድምጻቸውን ስናይ፣ እቺ ዣ ዣ፣ እቺ ዳ ዳ፣ እቺ ጃ ጃ፣ እቺ ጋ ጋ፣ እቺ ጣ ጣ፣ እቺ ጫ ጫ፣ እቺ ጣ ዣ ዳ ጃ ጋ ጣ ጫ ጣ ጣ። አምስተኛ ላይ ደግሞ ባለ አንድ ግርም ሆኑ ባለ ሁለት ግርም ወይም ባለ ሶስት ሆኑም እያንዳንዳቸው በቀኝ በኩል ታች ላይ ቀለበት ቀለበት አላቸው። እነዚህ የአምስተኛ ፊደል መሆናቸው ግልጽ ነው ማለት ነው፣ ቀለበት ካላቸው እንግዲህ የሚጠፏችሁ ከሆነ እያንዳንዳቸው አሁን ይቺ ቀለበት ኑሯ ድምጿ የሚጠፋችሁ ከሆነ ከመጀመሪያው ጀምራችሁ ከዥ ጀምራችሁ፣ ዥ ዥ ዣ ዤ የሚለውን ከዛ እዚህ ጋር ቀለበት አምስተኛ ላይ ስደርሱ ዤ ብላችሁ ታነቧታላችሁ ማለት ነው። እያንዳንዳቸው ስነ ይቺ ዥ እንደነገርኋቸው ዥ ትባላለች። ይቺ ዴ ዴ ይቺ ጄ ጄ ይቺ ጌ ጌ ከዚያ ጤ ጤ ከዛ ጬ፣ ከዛ ጴ ጴ። ዴ፣ ጄ፣ ጌ፣ ጤ፣ ጬ፣ ጴ ጴ። ስድስተኛ ላይ ደግሞ እያንዳንዳቸው ድምፃቸውን እየጻፋችሁ መለማመድ ይኖርባቸዋል። እንደ ሌሎቹ እንደ አምስተኛ ወይም እንደ ሌሎቹ ተመሳሳይ የሆነ መለዩ የላቸውም። ሁሎችም የተለያየ ቅርጽ ነው ያላቸው። እያንዳንዳቸው የጻፋቸው ድምፃቸውን ተከታተሉ ማለት ነው ዥ ዥ እቺ ድ ድ እች ጂ ጂ እች ግ ግ እቺ ጥ ጥ እቺ ጭ ጭ እቺ ደግሞ አለው ጅጥ ጭ። እነዚህ ስድስተኛ ላይ ያሉ ናቸው። ሰባተኛ ላይ ያሉ ፊደላት ደግሞ ቅድም የአራተኛ ፊደላት የመጀመሪያ እግራቸው ያጠራል ነበር ያለን። አሁን ደግሞ ሰባተኛ ላይ ያሉ ፊደላት የመጨረሻ እግራቸው ያጥራል። የሚሆነው ባለሶስት ግርና ባለሁለት ግር ከሆኑ ነው ባለአንድ እግር ከሆኑ አብዛኛውን ጊዜ ቀለበት ከአናታቸው ላይኖራቸዋን ላይኖራቸውም ይችላል ማለት ነው። ይች እንደምታዩት የላትም ግን ብዙ ጊዜ ቀለበት ያላቸው ሰባተኛ ፊደሎች አሉ። ባለአንድ እግር ከሆኑ ባለሁለት እግር ከሆኑ ግና እንደነገሯቸው የመጨረሻ እግራቸው ያጥራል ማለት ነው። እያንዳንዳቸው ድምፃቸውን ስናይ እች ዦ ዦ፣ እች ዶ ዶ፣ እች ጆ ጆ ይቺ ጎ ጎ፣ ይቺ ጦ ጦ፣ ይቺ ጮ ጮ፣ ይቺ ጶ ጶ። እንግዲህ እነዚህን ስታነቡ ኦ ኦ ሚል ድምፅ አላቸው ማለት ነው። ከአንደበታችሁ መጨረሻ ላይ ስታነቡ ኦ ኦ ሚል ዶ፣ ጆ፣ ዦ፣ ጎ እያንዳንዳቸው ስታነቡ እንደዚህ ሚል ድምፅ አላቸው። እዚህ ጋር ደግሞ ስናይ፣ እቺ ፀ ፀ ትባላለች። እቺ እቺ እቺ ፐርሰንት ለማለት አሁን ፐ ብላችሁ ነው ንጽፉ እቺ አ እቺ ሀ ፀ ፐ ፀ ፐ አ ሃ ሃ እነዚህ የመጀመሪያ ፊደሎች ናቸው። አሁን እዚህ ጋር ስታነቡ ማነው ፐ ስትሉ በከንፈራቸው ነው የምታነቧት ማለት ነው። ሌሎቹ በላንቃ በድድ ይባላሉ ማለት ነው። ይቺ ሁለተኛ ላይ ያሉ እንግዲህ እንደምታያቸው ባለ ሁለት ግር ከሆኑ እና ባለ አንድ እግር ከሆኑ ከጎን ከጎናቸው ነው ቅጥል የሚኖራቸው ማለት ነው። ቅርጽ አልባ የሚባሉ ደግሞ እንደዚች ፀ እና አ የሚባሉ ፊደላት ቅርጽ አልባ በመባል ስለሚታወቁ የተለያየ ቅርጽ ነው ያላቸው። ይቺን ስናይ እንግዲህ ድምጿ ጹ ጹ፣ ከዛቺ ሁ ሁ፣ ከዛቺ ጹ ጹ፣ ይቺ ፑ ፑ፣ ይቺ ኡ ኡ፣ ይቺ ሁ ሁ። እንግዲህ እያንዳንዳቸው ፈጠን ብለን ስናይ ሁ ሁ እንግዲህ የሚል ድምፅ ይህቺ ናት። የሚል ድምፅ ሌሎችም ሁለተኛ ላይ ያሉት ከአንድ በታችሁ መጨረሻ ላይ ወጣን ማለት ነው። ሶስተኛ ለመሆን ደግሞ ቀደም እንደነገሯችሁ ከእግራችሁ ሸፋፋ ማድረግ ነው። ያም የሆነው ባለ አንድ እግር እና ባለ ሁለት እግር ከሆኑ ነው። ቅርጽ አልባ ከሆኑ እንደፈ ያለች ይደል የተለየች ናት። የምትሆነው ማለት ነው። ሌሎች ተመሳሳይ ቅርጽ ነው ያላቸው። እዚህ ላይ ይቺ ፂይ ፂይ፣ ይቺ ፒይ ፒይ፣ ይቺ ፂይ ፂይ። ይቺና ይቺ ተመሳሳይ ናቸው። ይቺና ይቺ ተመሳሳይ ናቸው። ይቺና ይቺ ሌሎችም እነዚህ ጸጸ የተባሉ የመጀመሪያዎች ስለተጠሩ፣ ሌሎችም በዛው ተመሳሳይ ድምጽ ነው የሚኖራቸው። ይቺ ፂ ናት። ይችም ፂ ከዛም ይቺ ፒ፣ ይቺ ኢ፣ ይቺ ሂ እያንዳንዳቸው ናት። ፂ፣ ፒ፣ ፂ፣ ፒ፣ ኢ፣ ሂ፣ ሂ። አራተኛ ላይ ደግሞ ቀደም እንደነገርኋቸው ይችን የምታዩዋት ባለ ሁለት ግር ስለሆነች የመጀመሪያ እግሯ ጣራ ናት። ሌሎቹ ግና ባለ አንድ ግርስ እና ቅርጽ አልባ ስለሆኑ ወደዚህ የምታዩዋቸው እግራቸው የሚያጠር ግር የላቸውም ማለት ነው። ይችን ስናነት ፃ እቺ ፓ ፓ እቺ ፃ ፃ እቺ ፓ ፓ። ለምሳሌ ፓስታ ለማለት፣ ፓርክ ለማለት ፓ። የመጀመሪያው ፊደል ይቺ አ እቺ አምስተኛ ላይ ያሉ ፊደላትን ደግሞ እንደምታዋቸው ሁሎችም ቀለበት ቀለበት በቀይ በኩል አላቸው ታች ላይ ማለት ነው። እቺ ጼ ፄ፣ እቺ ፔ ፔ፣ እቺ ጼ ጼ፣ እቺ ፔ ፔ፣ እቺ ኤ ኤ፣ እቺ ሄ ሄ ፔ ሄ ኤ ሄ ሄ ሌላ ደግሞ ስድስተኛ ላይ እንግዲህ የተለያየ ቅርጽ ነው ያላቸው። ምንም ወጥ የሆነ ቅርጽ ያላቸው እና የጻፋችሁ ድምፃቸውን መለማመድ ትችላላችሁ ማለት ነው። እቺ ጽ ጽ እቺ ህ ህ እቺ ጽ ጽ እቺ ህ ህ እቺ እ እ እቺ ህ ሰባተኛ ላይ ደግሞ እንግዲህ ባለ ሁለት እግር የምንላቸው ው ለማስተዋወስ ያክል ይቺ የመጨረሻ እግሯ ጣራ ነው። ሌሎች ግን የተለያየ ቅርጽ ነው ያላቸው። እንደምታዩቸው ካናታቸው ቀለበት አለ፣ ካናታ አግድም አለች እና እያንዳንዳቸውን ባለ ሁለት እግር ከሆኑ መለያቸው የመጨረሻ እግራቸው ያጠራል። ሌሎቹ ባለ አንድ እግርና ቅርጽ አልባ ከሆኑ የተለያየ ቅርጽ ነው የሚኖራቸው። ድምፃቸውን ስ እቺ ፆ ፆ ይቺ ሆ ይቺ ፆ ፆ ይቺ ፖ ፖ ይቺ ኦ ኦ ይቺ ሆ ሆ ፆ ጾ ፖ ኦ ፖ። ዛሬ ይዤላቸው የመጣው ቪዲዮ ይህን ይመስላል። እንግዲህ በኦንላይን መማር ለምትፈልጉ ከዚህ በታች አስቀመነው ስልክ በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ የምንለቃቸው ቪዲዮ እንዲደርሷችሁ ሁሌም እንድትከታተሉ በቀጣይ እስከምንገናኝ ሰናይ ቆይታ ይሁንላችሁ።